ከፍቱ ነበር፣ አይለያዩም ነበር። ኤቭሪቲንግ የአንቺ ጥፋት ነው፣ ለምን መጀመሪያም አንቺ ነሽ። በቃ ምን ይባላል ሴት ልጅ ባሏን ትሰራለች የሚባል አባባል እና እና ምንድነው ኮንሰፕቱ? የፈለገ ባልሽ አለሌ ዱርዬ ቢሆን አንቺ ወደ ቤትሽ ትሰበስቢዋለች ነው? እንደዛ ብሎ ነገር የለም። ለአርባ ዓመት ሽማግሌ፣ ለሰላሳ ዓመት ሽማግሌ ሌላ ሰው ኃላፊነት ሊወስድ አይችልም። ይሄ ሰው የሚያደርገውን ያውቃል። ሕፃን ልጅ አይደለም፣ አእምሮ በስሏል። ሀያ አራት ዓመት አልፎታል። የሚያደርገውን ነገር በሙሉ ጠንቅቆ ያውቃል። የእኔ ጥፋት አይደለም፣ የራሱ ነው። እኔ ጥፋት ቢኖርብኝ የራሱ ማለት ነው። የእኔ ጥፋት ምንድን ነው? ለምሳሌ አሁን ቺት አደረገ አይደለም ወይ በሴክስ ሳንጣጣም ቀርተል ሊሆን ይችላል። ወይም ደግሞ እንደሚባለው ሻሻ ስር እየጠበኩት ደክሞኝ እየጠበኩት እየከለከልኩት ምናምን ሊሆን ይችላል እንበልና ማለት ነው። መከልከሉ የእኔ ጥፋት ሊሆን ይችላል፣ እሺ እንቀበል፣ ያንን ማለት ነው። ቺት ማድረጉ ግን የሱ ጥፋት ነው። እኔ ኃላፊነት እምወስደው መከልከሌ ጋ ድረስ ያለውን ነገር ብቻ ነው። ከዛ በኋላ እሱ ምን ማድረግ ይችል ነበረ? ለምን እንደምከለክለው ከኔ ጋር ቁጭሎ ማውራት ይችል ነበረ። ሽማግሌ ጠርቶ መልስ መልስ መስጠት ካቃታኝ ማለት ነው። ለምን እንደምንከለክለው ሽማግሌዎች ጠርቶ አንድ በሉልኝ ሚስቴ እንደዚህ እያደረገች ነው፣ እኔ በጣም ነው መወዳት የምፈልገው፣ ፍላጎቶች አሉ፣ ማሟላት ያለባት ነገሮች አሉ፣ እንደ ሚስት ምናምናም ብሎ የምነጋገርበት መድረክ መፍጠር ይችላል። ይህም ቴራፒ መውሰድ ይችላል ባለተዳር አማካሪዎች ጋር መውሰድ ይችላል። በጣም እሱ ቺት ከማድረጉ በፊት እኔ ላጠፋው ጥፋት ሊወስዳቸው የሚገባ በጣም ብዙ ማስተካከያ እርምጃዎች አሉ። ያንን ዘሎ ቺት ማድረጉ ያንን ጥፋት ሀንድ ፐርሰንት የሱ ነው የሚያደረገው ጥፋት።